በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ሁለት በዚህች ቀን የኒቄዎስ ኤጲስቆጶስ አባ መከራዊ በሰማይትነት አረፈ። ይህም አባት በግብፅ ደቡብ ከምትገኝ ከስሙናይን ከታላላቆቹ ወገን ነው። ለኒቄዎስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራትም በሆነ ጊዜ ስሙ ዮፋንስ የሚባል መኮንን ወደዚያች አገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄድ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ነዋይ ቅድሳቱንና የመቀደሻውንም ልብሶች በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ድጆ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ነዋይ ቅድሳቱን ጠብቁ እያለ ታላቅ ልቅሶን በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም ስለ ስራውም ጠየቀው። የኒቄዎስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቆሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ፣ ያለ ጉዳትም በጤንነት መልሶ ያነሳው ነበር። ከዚህም በኋላ ወደ እስክንድሪያ ገዢ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆይ ታምራትን አደረገም። ከታምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዮሌዎስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህ በኋላ በዮሌዎስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዮሊዎስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዊ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያየ ስቃይ አሰቃዩት ዘንድ አዘዘ። በዋሳቶች ውስጥ ሲቆራረጡ፣ በመንኮራኩሮች ውስጥም አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት። በባህርም አሰጠሙት። በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። የአንደኛው ስም ዮሐንስ የሁለተኛውም ይሳቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሆነህን ነበር፣ እነሆ የሞት ልጆች እንሆን ዘንድ ትተህን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። የልዮስም የዚህን ሽማግሌ ሞት በጽሑፍ ዘዝ ከእርሱም ታርፋለህ ብሎ ምክርን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ዮሌዎስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ ወርቅ ልብሶች ገነዘው፣ በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቄዎስም ከአገልጋዮቹ ጋር ሰደደው። መልካም ነፋስም ሆኖላቸው መርከቢቱ ፈጥና ሄደች። በከተማው በርን አንጻር ደርሳም ቆመች። ቀዛፊዎችም ሊያንቀሳቅሱ አትፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ስጋዬ በውስጥ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመንም 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት፣ በዲቁና ሹመትም 24 ዓመት፣ ከዚያም ቅስና ተሾሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመ። የሕይወት አክሊልንም ከክብር ባለቤት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱና በረከቱም ከእኛ ጋር ለዘላለሙ ያድሮ ይኑር አሜን። ሰላም ለመከራዊ አህም ሞቶ ዘሰይኑ አናብስ መሰጥ ወመንኮራኩራት ዘበበበይኑ እምድህረ ገድሎ ፈጸመ ወሰለጠ ጊዜ ርሳኑ ዕደው መሐይምናን ኪያው ደፈኑ ሃባመረቶሙ ቃል ወፂያም በድኑ። ዳግመኛም በዚህች ቀን የሮሃ አገር የሆነ የተሰወረውን የሚያይ ቅዱስ ጎርጎሬዎስ ሳረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ሀጥ ነበር። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ የጻድቃንን ማደሪያና ብዙ ዋጋቸውን የሃጣንንም የኩነኔ እየራሱ የሆነ ስቃያቸውንም እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን ለዘላለም አሜ። ሰላም ለጎርጎሬዎስ አመፃመው ተጋ መልልተ ደውዝ አገረ ሮሃ መካነ ሃጣን ብካየው መካነ ጻድቃን ፍስሀ ዘበበጾታው ነጺሮ ብዙሃ ለለ ውስተም ሰበከንሳም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሦስት በዚህች ቀን በእስክንድሪያ አገር ለተሾሙ ሊቃነ ጳጳሳት ሐምሳ ስምንተኛ የሆነው የእስክንድሪያ አገር ሊቀ ጳጳሳት ቅዱስ አባት አባ ቆዝሞስ አረፈ። በዚህችም ቀን ከፍኒዮስ አገር የሆነ አባ በርፎኒዎስ አረፈ።